የኪራ ጎረ ቤቶች ነው ወይ? እንዴት ደስ ይላል። እኔ ደግሞ እጮኛው ነኝ። ስለዚህ ጎረ ቤታዎች እንሆናለን ማለት ነው። ቅድምም ይህን ነገር ስታይግን ነበረ ይህ ማለት ጮኛ ነሽ? የኪራ ኪራ ትንሽ አለመጓዋት ተፈጥሮ ነበር። አሁን ግን ተመልሰናል። ጽናት ቤቴ ማለት እሷ ናት። ቆይ ሲጀመር እዚህ ቤት ምን ትሰራለች? ቆይ ታቁኛላችሁ። በጭራቅና ተሻው ምን አልሽ? አንቺ ሴትዮ ተረጋጊ። ሚስቴን ልቀቅ። የሰው ፍቅረኛ እንደዚህ ለሚስቱ ይሟገታል። የኔ ደግሞ እዚህ ቁጭ ብሎ ያሰጥበኛል። አንቺ ሴትዮ ለምን አትሄጂም? እድ አሁን አሳበዛሽ። በቃ ተይኝ። ኪራ ቤቲ እንዳስፈራራችሁ እኮ አውቃለሁ። በዛ ብሎ አወሩሽ። እሰይ ይኸውልሽ፣ እዚህ ምድር ላይ እንደ ቤት ለእኔ ብሎ መስዋዕትነት የሚከፍልልኝ ማንም የለ። ኪራ በሷ ምክንያት እኮ ነው ከሞት የተረፍኩት። እሱ የእኔ ጉዳይ አይደለም። በቃ ሰውነች፣ ተሳሳተች፣ አለቀ። ሰማሽ ፍቅር ምንም ብትበድል ይቅር ይላል። ቆይ ግን ምንድን ነው ያደረገችን? ምንድን ነው ያደረግሽው? ተናገር፣ ለቃሽ ሰሚኛለሽ ነው። ከዚህ በኋላ እጅሽን እሷ ላይ እንዳታነሽ ኪራ። ቆይ ምን ሆነ ነው? ሰላም ሰላም፣ ውድ ቤተሰቦች እንዴት ናችሁ? ውድ የሰላም ቻናል ተከታዮች በሁሉ በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ እና ጽናት ድራማን ክፍል አርባ አራት ይህ መጥቻለሁ ማለት ነው። የቤቲ ሱሪ ታጥቦ ነበር ያቋረጠ ማለት ነው። አሁን ቤቲ ሱሪዋ ላይ እየፈተሸች እየፈለገች ነው። አላገኘችም፣ ጠፍቷል። መተማመኛዋ እንግዲህ የምታስፈራራባት ዋናው ነገር፣ ዋናው ነገር ታጥቧል፣ ጠፍቷል። እና በጣም ደስ ብሎኛል ይሄ ነገር ስለጠፋ እና ይህ ነገርማ መሆን የለበት እንዳያገኝ ብዬ እኔ ሱሪዬ አድርጌ እያለች ቤትን ጠርታ ው የለም እንደ በፊትሽ አድርጌ እያለች እንደዛ ማድረግ አልችልም እያለች ነው አንድነት ደግሞ ማለት ነው። እና ያለፈውን ጥፋቷን የምትደግም አይመስለኝም። ከደገመች እውነትም ባለዬ ናት ማለት ነው። እኔ እንደዛ ነው የማስበው አንድነት ግን አሁን አይሆንም ብላታለች። ቤትም እዛቸውን እየቀጠለችበት ነው ማለት ነው። እንግዲህ ምን እድል ይኖራት ይሆን? ከዚህ ላይ የቤቲ ግን እንዳላት አስመስለውን እየቀጠለችበት ነው እና ኪራ መንገድ ላይ የተንጎራደደ እያለ ሃኒ መጣ። እንዴት ነው ምናምን ተሻለት? እና ተሻለት እናትሽ እያላት ነው እሷ ደግሞ እንግዲህ አዲስ ፍቅር ላይ ስለሆነ አይፈረድብህም እያለችው ነው ስላልጠየቃት ማለት ነው። እና ከዛ እንደዛ እያሉ እያወሩ እያለ ቤት መጣች። ከዛ ሰላም ብላ ደግሞ አንቺ ማነሽ ስትላት እጮኛው ነኝ ማለት የጓደኛው ነኝ ማለትሽ ነው ምናምን እያልቻት ነበር። ሀኒም ስላልገባት ማለት ነው። ከዛም አይ አልደከመሽም፣ ሂጂ በቃ ምናምን ብሎ ኪራም ሰደዳት ማለት ነው። እዛ ቤቲም ሂድ ሩጥ ብላ እንትናለች ማለት ነው። ሁሉም ማወቅ የለብሽ ምናምን ሲላት ማለት ነው። ከዛም በኋላ እንግዲህ ቤቲና ምሩ ደግሞ እቅዳችን የሚሰራ ይመስልሻል ወይ እያልቻት ነበር። ምንም ይሁን ምንም እንግዲህ ከኪራ ጋር የሚያቀራርበኝ ነገር ይሁን እያለች ነው። እዛም በኋላ እንግዲህ ቤትን ነቅል አድርጎ እያወጣት እያሉ ነው። ይሄ የቤት እንትን ሲራ ምን ይሆን እያሉ ነበር ማለት ነው። እንግዲህ ፅናትዬም ገርሟታል ቤት የኪራይ የራሷ እንዳልሆነ እያወቀች ግን እንደዚህ ያለ ድርቅና እያለቻት ነበረ እምሮም እንግዲህ የኛ እንዳልሆነ ብናውቅም እንግዲህ የራስ ወዳድነት ነው ምናምን እያለች እንትን እያለች ነው ማለት ነው። እንጂ እራሷን አጥታ ከስታጠቁራ ምናምን እራሷን አጥታ ለምንድን ነው እንደዚህ የምትሆነው እያለች ፅናትን ትላለች። ፍቅር ውር ነው እያለች ነው ማለት ነው። እንግዲህ የቤት ግን እንደኔ ፍቅር አይመስለኝም ማለት ነው። እውነትም ራስ ወዳድ ነው እንጂ ፍቅር ቢሆን ትክክለኛ ፍቅር ቢሆን እንደዚህ አይደለም። ፍቅር የወደቱን የወደዱትን ሰው ደስታ ነው እንጂ የሚፈልገው ጭራሽ የእሷ ባትሆንም የእሷ ባይሆንም ደስታውን ነው እንጂ እንዴት እስከዚህ እንደደረሰ እንግዲህ፣ በአጠገቡ ያለውን እንትን እያጠፋች ነው የእሱን ደስታ እየነጠቀች ፍቅር ነው ማለት ይሄ፣ ትንሽ ይከብዳል ማለት ነው እንደ እኔ እንደ እኔ አሁን በመጽሐፍም የማየው ማለት ነው ፍቅር የአፈቀርት ሰው ደስታ መመኘት ነው አደለ? እሷ ደግሞ እንደዛ አይደለም እያለች ያለ ሰው ምን እያደረ ሰው ምን እየዋለ እንደዚህ ተጎሳቅሎ ደስተኛ ሆኖ እንኳን ሳይሆን እንኳን እያየችው ምንም አልመሰላትም። እሷ ቤቱ መግባቱ ብቻ ነው ቤት መግባቷ ብቻ ነው ያስደሰታት ማለት ነው። እና እንደዚህ እያለ ፍቅር ከባድ ነው እንግዲህ። ሀን የመጣ ከፅናትዬ ጋር እያወራች ነው ማለት ነው። ምንድን ነው እያለቻት ነው፣ ምን ልታደርግ መጣች እያለቻት ነበረ የኪራ ያለው ፍቅረኛ ናት እያልን ስራ መጣች እያለች ትጠይቃታለች ማለት ነው። ያላቅም ኪራ ግን እንደዚህ ያለ አንዳች እንደዚህ አይሆንም እያለች እየነገረቻት ነው ማለት ነው። እሷም ፅናትን ያረጋጋቻት ነው። እኔ መጥቼ አለሁ ሁሉን ነገር የሆነ ነገር እናደርጋለን፣ አታስቢ እያለች እያጽናናቻት ነው። አታስቢ ለኔ ንሄድ ባሎቻችን እንዳይጨነቁ እያለች ወደ ሳሎን ሚ ይሄዳሉ ማለት ነው። እና ከዛም በኋላ ወደ ሳሎን ሄደው እና ወደ ሳሎን መጥተው ማለት ነው እየተጫወቱ ነው። ምሩም አለች እና ሀንስ ተባሉ አለች ፅናት ኪራም ሆነ ከዛ ፈዘዋል። ምንድን ነው ቡና ላፍላ እንዲ እያለች ነበር እና ምሩም ከተነገረ በላይ እንትን እያለች ነሽ እያለች እያደነቀቻት ነበር ማለት ነው። ከዛ ራሴን አሞኝ ምናምን ሲል መድኃኒት ጠገብ አይደለስ እንዲ እያለች ነው። አጠገቧ ተቀመጥ ብለው ከጠገቧ አስደረጉት ማለት ነው። ኪራዬ አይዞሽ ስን ያለውለህ እያለች ነው ፅናት እየም ማለት ነው እና አንድ ላይ ያስቀምጣቸው ፅናትዬም እቀፍ አድርገዋለች ማለት ነው። እሱን ደገፍ ብሏል ማለት ነው። እና እንደዚህ አድርገዋቸዋል ማለት ነው። እኔ በጣም ደስ ይላል። እንደዚህ ሁልጊዜ ምን አለብት እንደዚህ ቢሆኑ በመሀላቸው ሰይጣን ባይገባ። ግን እውነተኛ ፍቅር ላይ አንዳንድ እንትን አይጠፋምና ይህንም ይወጡታል። እና ቤት መጣች ማለት ነው። እንደዚህ ትቀቅለው እያለች ማሳጅ ቤት አደረጋችሁት ወይ እያለች ነው ምንሽ ብላ ድጋሚ ይሄን ጥያቄ ጠየቀች ማለት ነው። ከዛም በኋላ ኪራም ስነ ስርዓት የኖረች እንግዳ ናቸው ለዓለ ማለት ነው። ከዛ ማንም ምን ማንም መጀመሪያ ተረጋጊ አላት የሃኒ ባል ማለት ነው። ሚኪያስ ባላለው ባለቤት ደግሞ ሀና የኪራ ጎረቤት ነን ብሎ ተዋወቃት ማለት ነው። እኔ ደስ ይላል። እኔ ደግሞ እጮኛው ነኝ አለች ብላ ስማ፣ ሳትናገር እጮኛ ነኝ ብላ ተናገረች ማለት ነው። እና የተደገመ ቅድምም እያለች ነበር ሀኒም ማለት ነው። የማን እጮኛ ነሽ አለቻት፣ የኪራ ብላ ተናገረች ማለት ነው። እዛ ቤት ማለት እሷ ናት እንዴ ብላ እንትን አለቻት ማለት ነው። እዛ እዚህ ቤት ምን ትሰራለች ብለው ተናገሩ ማለት ነው። እዛ በዝራቅነትሽ ብላ እንትን አለቻት ማለት ነው። እዛ ሀኒ ላይ ስጭፍባት ስትየው ሚስቴ ላይ ሚስቴ ልቀቅ ብሎ እንትን አላት። ይሄ ሰው እጮኛ ለሚስቱ እንደዚህ ብሎ ይማገታል፣ ይሄኔ እዚህ ቁጭ ብሎ እንትን ይለኛል ብላ ተናገረች ማለት ነው። እስከዚህ እንደ ሊከራከርላት ትፈልጋለች ማለት ነው። ከዛ ሀኒም እዚህ ምን እየተፈጠረ ነው የሚያስረዳኝ ሰው አለ ወይ እያለች ጠየቀቻቸው ማለት ነው። እና ወደ ክላስ ሄዱና እንግዲህ እኔ ያለሁልሽ እያለች እሷም እያጽናናቻት እና እየመከረቻት ነው። እንግዲህ እንግዲህ ጓደኛውም እኔ ከሀናና ከእናቴ መምረጥ ነበረብኝ እያለ እንትን አለው ማለት ነው። እና እንግዲህ በሀና ሊተማመንባት እንደነበረ እና እንግዲህ ሀናን እንደመረጠ ይነግረዋል ማለት ነው። አየህ እያለ አንዳንዴ ፍቅር እውር ነው የሚባለው ለሌላ ሰዎች ባለህ ለኝ እንድትወስኝ ያስገድድሃል፣ እያለ የመክረዋል ማለት ፍቅራችሁ ያስቀናል ይለዋል። እሱ ማለት ነው የእናንተን በጣም ያስቀናል እያለው ነው። አንዳንዴ የጽናትና የአንተን መዋደድ ሳይ የእኛ ያሳለፈውን ታሪክ ያስታውሰኛል ይለዋል ማለት ነው የአንዳችሁ ነፍሳችሁን እንኳን የመሰጣጠት አየባችኋለሁ እያለ እንዲህ ይለዋል። አንተ ለእኛ ነህ መሰል ይለዋል። እልህህን በእንዲ መፍትሄ አበጅለት እያደገች እየሰፋች ከሄደች ፍቅራችሁ እንዳትነፍካችሁ እያለ እሱም ይመክረዋል ማለት ነው። እኔ ጽናትን ብዙ ነገር አድርጌታለሁ ከእኔ ጋር በሆነች ቁጥር ትጎዳለች እያለ እሱም ይለዋል። እሱ ደግሞ እንዴት ትጎዳ አልፈልግም እያለ ይለዋል ማለት ነው። እሱም አንተ ስታጣ ደስተኛም ሰው ይመስልሃል፣ እንዲህ እያለ ይመክረዋል። ግን ከኔ በራቅ ብትርቅ ይሻላል እያለ ይለዋል። እሱም አትሸወድ፣ ከመሬት ተነስተህ ከኔ የተለየ ስትላት ማትጎዳ አይመስልህም? እንዲህ ሀይምሯ ብዙ ነገር ጠይቃታል እያለ እሱም አይወደኝም ወይ ወይ ምን ሰቡድ ነው ይሆን እያለች ወይስ እኔ ለፍቅር አልታደርሁም ወይ እያለች ሌላ ውስጥ ትገባለች። እነዚህ ሁሉ ጥያቄዎች ለምንድን ነው እያለ እንግዲህ ይጠይቋል። ምን ያለቅ እያለ ይላል ማለት ነው። እና ቡና ፈላ ብሎ እሱም አቆርጦት አንዳች ያለ አንዳች መኖራት ሽሮም ሲለው ቡና ፍልጠር ብሎ ወደ ውጭ ይዘው ገባ ማለት ነው። ናሆም እና ምሩም እንግዲህ ውጭ ሄደው ንፋስ አየር እየተቀበሉ ነው ማለት ነው። የእነሱም ደስ ይላል እንግዲህ ማለት ነው። እና እንግዲህ ኪራም አሁንም መራቅ እንደቀጠለበት ነው ያለው ማለት ነው። ቤት እንዲያውም እንደገና እቅፉ አድርጎ ምናምን እንደ እንትን እስከ ዛሬ እንደዚህ ለመሆን እንትን ብዬ ነበር እያለ የጠጣ ስሜት እንደተሰማው እንዳንቺ የምትወደኝ ሴት አላገኘሁም እያለ እንትን ሲላት በቃ በጣም ደስ አላት ማለት። በእንቅልፌ ነው ወይስ በእውኔ ነው እያለ ፊቷን እየደበደበች ነው። ከዛም በኋላ በቃ እኔና ምሳ ውጭ እንብላ ብሎ ይዛት ይወጣል። እዛ ጽናትን ያገኟታል ማለት ነው። እዛ ጽናትን ሲያገኟት አይ ምን ሰሪያቸው እዚህ ምናምን ስትላት፣ አንዳንድ ሰዎች እንግዲህ እንተን አይሉ ምናምን ብሎ እንትን ይላታል ማለት ነው። ከዚያም በኋላ እንግዲህ እንደዛ ብለው ሂደዋ ማለት ነው። ጽናትዬም እንግዲህ ትንሽ ትንሽ ፍንጭ እየደረሰች ነበረ ምክንያቱም አንድነትን መታወቂያ ስታገኘው ማስረሻ ነው የሚል ትክክለኛ ስምሽ አይደለም፣ ድሮም ከሆነ ነገር ጠርጥሬ ነበር እያለች ነበረ ማለት ነው። እና እንደዚህ በምታገኝበት ሰዓት ነበረ ኪራ እንግዲህ ወደ ቤቲ እንትን ብሎ ሙጭጭ ያለ ማለት ነው። እና እንግዲህ ከኒና ጽናትም በርብረው ምንም ነገር አላገኙም። አንድነትም ደግሞ ለኪራ ነግረዋለች ማለት ነው። ተጸጽታለች የገባችበት እንትል ለልጅ የብየ ምን ውስጥ እንደገባሁ ብላ እንግዲህ ለኪራም ነግረዋለች ማለት ነው። ፅናትም ልብሱን እያሸተች ለምንድን ነው እንደዚህ እያለች እንትን አለች ማለት ነው። ለምንድን ነው ግን እኔን ብር ብሎ ማያየ ለምንድን ነው እያለች፣ ግን አልሸነፉም እያለች ደግሞ እንትን ትላለች ማለት ነው። እና አንድነት ከነገረችው በኋላ የኪራ ፀባይ ተቀይሯል ማለት ነው። ምክንያቱም እንዴት እንትን እንዳ ማለት ያሰበ ይመስለኛል። ይሁን ሴራ ነገር አስቧል ማለት ነው። ቆይ ለምንድን ነው እንደዚህ ምትሆኒ እያለ ነበረ። ማለቴ ለምንድን ነው በእኔ ተስፋ ማስቆርጭው እያላት ነበረ። ፍቅር ራሱ ተስፋ ለመቁረጥ ነው እያለች እሱን እንትላለችው ማለት ነው ለስለምትፈልጊው ነገር እንት እንደምት አውቃለሁ እያለት ነበረ ከህንች ይልቅ በሚወደት እንደሌለ አረጋግጫለሁ ምናምን ብሎ ቀረቧት ማለት ነው። እንግዲህ እና እንደዛ ብሎ አውርተው እንግዲህ ይህዟት ምሳ ለመብላት ወደ ውጭ ወጥቷል ማለት ነው። እና ፅናትንም በጣም አንቋሸዋታል ማለት ነው። ግን እንደዛ መናገር የለበትም ቢሆንም እንደዛ ለማለት ሲል እንኳን ቢያንስ ይጎዳታል ብሎ ለንግግሩ እንትን ማለት ነበረበት፣ ግን እንትን ብሏታል ማለት ነው እንግዲህ ፅናት በጣም ልቧ ተሰብሯል፣ አዝናለች እንደዛ ያንን ንግግር ንግግር ጠያፍ ንግግር ነው የተናገራትና እዛም በኋላ ቁጭ ብላ እያለቀሰች እያለና አሁም መጥቶ ሙነሽ ነው ምናምን ሲላ ጓደኛ ልቤን ሰበረው ብላ ናገራቸውም ማለት ነው። እንግዲህ እና አሳዘነች እንደዛ ስትሆን። ግን ኪራ ያደረገው ነገር ጥሩ ነው እንደዛ ቤት መቅረቡ ጥሩ ነው እየሳለ ግን ፅናት እንደዛ መናገር የለበትም ነበረ ምንም ቢሆን ማለት ነው። ቢያንስ ቀለል ቀለል ያሉ ነገሮችን መናገር ይገባው ነበረ። ለሰራተኝነቷ ዝቅ ስለማለቷ ነገር ምናምን ያንን ነገር እንትን ማለት የለበትም ነበረ። እና እንግዲህ በዚህ እንትን ብሏል ማለት ነው። እና ወደ ቤተሰቦቻችን ክፍል አርባ አምስት ሲለቀቅ የምናደርሳችሁ ይሆናል። መልካም ጊዜ ይሁንላችሁ።